ላማ ለኩም ዓለይኩም ሰላም ራመቱላ ጠያቄ እዙ ብል ዘህለይ አሁን ብዙ ሰብ ኦባደል ክፍር ካፌር ናቸው ይላሉና አሁነኛጋ ደሞ ው ያልደረሰውን እውቀት ያልደረሰውን ሰዎች አናከፍራቸውም እንላለን ና እናብደል እነዚ እነ ዑመር ኮምቦልቻ ለምሳሌ ወሃቢያ እያሉ ያያሉ። አህለ ሱና አህለ ሱናን ሰለፊዎችን የሚያሰቃዩትን ያው እያወቁ ማለት ይቻላል። እንዴት ነው የምናደርጋቸው? ታላወቁ ነው ወይ አያውቁም ነው ወይ የምንላቸው ወይስ እንዴት ነው?

ነገር ግን አንድ ሰው እኔ ሙስሊም ነኝ ብሎ ላኢላሀ ኢላላህ እያለ የሙስሊምን ቅድም ስንማርበት ነው ነበረው። የሙስሊምን ካባ ለብሶ ሙስሊምን አንጸባርቆ እስከመጣ ድረስ ያን ሰው ከእስልምና ወጥተሃል ለማለት ተወፍሩ ሹሩጥ ወንትፋኡል መዋኒዕ የሚባል ነገር አለ። መስፈርቶች መሟላት አለባቸው። ከልካዮች መወገድ አለባቸው። አንድን ሰው ሙብተዲዕ ለማለትም ካፍር ነው ለማለትም

ወላኪን ዘይድ የሚንናስ ከሰዎች አከሌ ብለን ስናመጣ ግን ያ አከሌ በዋብጥ ሽሩጦች አሉ። አንደኛ ይሄ መውቅፍ ል ዑለማ ነው የሚሆነው። መጀመሪያ ልታውቁ የሚገባው ይሄ መውቅፍ ሊሆን የሚገባው የዑለማዎች መውቅፍ ነው። ዑለማዎች ናቸው ቆመው ይህንን ነገር ፍርድ የሚሰጡት። ምሳሌ ባስቀምጥላችሁ። አንድን ሕክምና የሚያደርገው ማን ነው ከተባለ ዶክተር ነው። ሀል የአይን ዶክተር ማህፀን ማከም ይችላል? አበደን። የጥርስ ዶክተር አይን ማከም ይችላል? ላ አበደን። ኩሉ ደካትር ለሁ ሱስየቱ። እያንዳንዱ ደካትሮች ዶክተሮች የራሳቸው ምን አላቸው ሙያ፣ የተመረቁበት የያዙት ፊልድ አላቸው፣ የያዙበት መንገድ አላቸው። ስለዚህ እያንዳንዱ የሚነሳበት የሚቀመጥበትን የሚያደርገው ነገር ሁሉ በቦታው መቀመጥ አለበት፣ በቦታው መሆን አለበት። መርሃባ፣ ይህንን ነገር ይህን ያክል ከገለጽን፣ ዑለማዎች ናቸው እንዲህ የአከሌ አከሌ ካፊር ነው ብሎ የሚፈርጁት። አከሌ አከሌ ካፊር ነው ብሎ ሲፈርጁ ሁጃ አቁመው ከልካዮች ተወግደው መስፈርታቸውን አሟጠው ጨርሰው ዓሊም ነው ያልኩት። የኔ ብጤ ዳዒ የኔ ብጤ ተናጋሪ

አቡ ማዝን አስገቡኝ። አንዳችሁ ቦታ ላይ ነው የሚሰማችሁ። ጠይብ የሚለው ነገር ያ ካፊር የተባለው በእውነትም ካፊር ካልሆነ፣ ሆነ ልብ በሉ ያ ካፊር የተባለው አካል በእውነትም ካፊር ካልሆነ፣ ያ ካፊር ያለው አካል ላይ በራሱ ላይ ይመለስበታል፣ አሉ ነቢዩ። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄንን ያሉት። ካፊር ያለው አካል የተባለው አካል በትክክለኛ ካፊር ካልሆነ፣ ሆነ ወደ ባዩ ትመለሳለች። ኢዘን እዚህ ጋር የምናነሳው ጥያቄ ምንድነው? ጎሮሮዬን የያዘኝ ያንን ሰው ወይም የኔ ፊልድ አይደለም የኔ አቅም አይደለም። ላ ዩከሊፉላሁ ነፍሰን ኢላ ውስአሃ ገብቼ ይሄ ካፊር ነው፣ ይሄ ሙብተዲዕ ነው፣ ይሄ ባል ነው ብዬ መፈረጁ ሀል መቃሚ አነ የኔ አቅም ነው። መጀመሪያ ማነው ለጠያቂ እህታችንም ለሌሎቻችሁ ዝጌ ያላችሁ ይሄ ካፊር ነው፣ ይሄ ካፊር አይደለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ አይደለም ብሎም ድንጋጌ ቦታ ላይ ስንመጣ ማን ነው ይሄን ድንጋጌ የሚፈጽሙ? ዑለማ ናቸው ያለምንም ጥርጥር ነው። ይሄንን ፍርድ የሚያስቀምጡ ዑለማዎች ናቸው። ዑለማዎች ናቸው ሁጃ አቁመውበት ይሄ ሰውዬ ከእስልምና ወጥቷል። እስ ሙስሊም ነብይልም ከእስልምና ወጥቷል ይባላል። ከዛም በኋላ በአፍ ብቻ ማለት እኮ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሚገርማችሁ አገራችን ላይ ያሉ ሰዎችን ይሄ ካፊር ነው ይሄ ካፊሩ ነው የሚሉ የውርሻ ጊዜ ሲመጣ፣ የገበያ ጊዜ ሲመጣ፣ የተለያዩ ዱንያዊ ጥቅሞች ሲመጡ እኮ አይተገብሩትም የሚያሳዝነው ነገር አከሌ እኮ ካፊር ነው አልነው ማለት ያኔ ሙርተድ ሆነ ማለት ነው ሙስሊም ነው ላይ ኢላህላላ ብሏል ከዛም በላይ ሽርክ ነገር ሲሰራ ያን ሰው ይህ ሁጃ ቁሞ አላልቆመ ምንም ሳይጣራ ሄደና አንደኛው ሰው ካፊር ነው አለው ያን የመን ተከትሎ ካፊር ነው አለው አለቀ በዚያ ማለት ነው አይደለ መጨረሻውሳ ያ ሰው ሙርተድ ነው ማለት ነው ሙርተድ ነው ካልን አንደኛ የጉርብትና ሀቅ የለው የቤተሰብነት ሀቅ የለው ዘመድ ከሆነ አባት ከሆነ እናት ከሆነ ሀቅ የለም። ሙርተድ ነው፣ ሁክሙ መገደል ነው። በእስላም ሸሪያ ግን የሚገድለው የሙስሊም መሪ ነው። የሙስሊም መሪ እስከሌለ ድረስ ደግሞ ትጠየፏለ፣ ትርቀዋለ። የጉርብትና ሀቅ የለውም፣ የዝምድና ሀቅ የለውም። ቢሞት አይቀበርም። ቢሞት አባት ቢሆን አትቀብረውም። ሙርተድ ነው። አዱ ወላህ አትወርሰውም፣ አይወርስህም ጠቅልልኸው ወደዚያ ከከተማ ርቀን የምጥለው ገደል ላይ ወደዛ ትጥለዋለህ ማለት ነው። አዱ ላ ግን ማፊ አይፈጸምም። ይሄ ነገር ለምን ከተባለ ምክንያቱም ደቅደቀት ለአዋጢፍ ነው አብዛኛው ጋር አይተገበሩትም። እሙመን አከሌ ካፊር ነው። አሁን ስም ጠርታታችን የተናገርቸው አከሌ ካፊር ነው፣ አከሌ ካፊር ነው። ለይሰ ሉዕባ ጨዋታ አይደለም ወንድምህቶች ይሄ ካፊር ነው፣ ሰግዳችሁ ሶላታችሁ እንዳታበላችሁ ገና ተምረን ስንደርስበት ራሳችን እናገኘዋለን። አከሌ ካፊር ነው፣ አከሌ ካፊር አይደለም። እኛ ደንጋጊዎችም አይደለንም፣ ለማዎችንም አይደለንም፣ ፈራጆችም አይደለንም። ሽርክን የሰራ ሽርክ ነው ብለን እናስተምረዋለን፣ እንመክረዋለን። የምናከሆነ ቢዳ የሰራን ቢዳ ነው ብለን እንመክረዋለን። ኩፍር የሚሰራን ኩፍር ነው ብለን እናስተምራለን፣ እንመክራለን፣ እንጠቁማለን። ያ ሰውዬ ካፊር ነው ብሎ መፈረጁ ላይ ግን ለዑለማዎች እንተውላቸው። እኛም የምናቃት እናስተምር። ማክፈሩ ጉዳይ ደግሞ ለዑለማዎች እንተውላቸው። ዑለማዎች ይፈርጁ። ዑለማዎች አሉ መቼም፣ በሀገር ላይ ዳዒ ዝም ብሎ የሚለፈልፈው አይደለም። ዑለማዎች አሉ፣ ዑለማ ደረጃ አለው። ያንን ለዑለማዎች እንተውላቸው። ዑለማዎች ይፈርጁ። ትላልቅ ዑለማዎች የምናምንባቸው የፈረጁ ጊዜ የዛን ጊዜ እኛ ከዑለማዎች ምክንያቱም ዑለማዎችን ታማኞች እስከሆኑ ድረስ ትክክለኛ አሊሞች እስከሆኑ ድረስ የዛን ጊዜ በዛ ጎዳና እንከተላቸዋለን። መረጃ ላይ ቁመው እስካደረጉት ድረስ ለዚህ ብዙ መረጃዎችን መጥቀስ ይቻላል። ብዙ ዑለማዎችን ንግግር መጥቀስ ይቻላል። እነዚህ ማክፈርን እና ከለ ዓሊም ብለዋል የሚሉት አሊሞችን የነሱን ኪታብ ከፍተ መነጋገር መናገር ይቻላል። ወላኪን አንድን ጎን ይዞ አንዱን ጥሎ አንዱን አንጠልጥሎ ስራቸው ይሄ ነው፣ ስራቸው ሼክ ፎዛን እንደዚህ ያለ ይሄው ሼክ ፎዛን ኪታብ ብሎ ሲገለጥ እናንተ እየቆረጣችሁ ኪታቡን ከፍተህ እንደዚህ ሙሉን ሰፋ እያስነበብከው እናንተ እየቆረጣችሁ ይላል። ሙሉ ኪታቡን ከፍተህ እንደዚህ እያነበብክለት እናንተ ኪታብ እየቆረጣችሁ ይላል። ኪታቡ ከዛ ሌላ ኪታብ ላይ ያለ ነው ወይም ደግሞ ሌላ ቦታ ላይ ያለው ያመጣዋል እና ሼሁ እዛ ቦታ ላይ የፈለገበት መልዕክት አለ፣ እዚህ ጋር የፈለገበት አለ። አስታርቀህ ሂድ አስታርቀህ ሂድ ቆርጣት የሼክ መሐመድ አብዱል ውሃብ ንግግር አለ። የሼክ ልሳምት የሚያ ከዛ በፊት ንግግር አለ። የሼክ መሐመድ ምሳል ሚን አለ። የሼክ አልባኒ ንግግር አለ። የሼክ ሳልፎዛን ንግግር አለ። ሌሎችም ዑለማዎች አናስ ሌሎችም አእማዎች ቀደምቶችም፣ ከዛም ቀደም ብሎ ቁርአን አንቀጽ አሐዲት አለ ሰው ሽርክን ስለሰራ ሙሽሪክ ብሎ መፈረጅ ተገቢ እንዳልሆነ ሰውየውን ግለሰቡም ማለት ነው ኩፍር የሚሰራው በአንድ የካፍር ሙስሊምን ለብሶ የእስልምናን ስነስርዓት እየፈጸመ እስከሆነ ድረስ ሰውየውን መጀመሪያ ሄደ ገልጾ አስተምሮ አስረድቶ ሙዓኒድ ሙካብር መሆኑ ታውቆ ከዛም በለሞዎች ባስቀመጡ መንገድ ነው ሊሄድ የሚገባው። ነው ግን ይሄ ሙህማችን ሊሆን አይገባም። ሙህማችን እናስተምር። አሁን ቲክቶክ ላይ ተከፍቶ ሀራ ሳብ በዚህ ጉዳይ ላይ በቃ ሁሌ የሚደረግ የሚከታተፉ ጉዳይ አለ። ግን መተን አንድ መሳእላ ብንጠይቅ ወይም አንድ የዓቂዳ መሳእላዎችን ብንጠይቅ እራሳችን የምንወድቅበት ብዙ ችግሮች አሉብን።

ከስህተት ነው የሚቆጠረው፣ ይላል እንደገና። አንድ ሰው ደግሞ ጅህልና ብቻ አይደለም ከክህደት የሚጠብቀው ወይም ደግሞ ከስህተት ላይ ያ ሰው የካፍር እንዳለ ነው የሚከለክ መዋኒዕ ጅህልና ብቻ አይደለም። ተእዊል አለ፣ ተቅሊድ አለ፣ እንደገና ሙክራህ አለ፣ ኸጣ አለ፣ ጅኑን አለ፣ እብድ አለ። ለምሳሌ አቅሉ ዞሮ ከሆነ አይከፍርም። እንደዚህ ሁሉ መረጃ አለ። በኸጣ ካለ አይከፍርም። አላሁም አንተ ረቢ አንተ ዐብዲ ወአና ረቡክ ያለም አለ ነቢያችን። አኽጠአ ነው እንጂ ከፈረ አላሉትም። አላህ በቁርአን ላይ ኢላ መን ኡክሪሀ ወቀልቡ ሙጥመኢኑን አላለም? የተገደደ ሲቀር ልቡ በኢማን የታነጸ ሆኖ ተገድዶ አንድ ሰው ኩፍር ቃል እንዲናገር፣ ነብዩ እንዲሳደብ፣ ቁርአን እንደዚህ እንዲረግጥ፣ የተለያየ ክህደቶችን በግዴታ ቢገደድና ያን ነገር ቢያደርግ በልቡ እስከፀና ድረስ አይከፍርም አይከፍርም ያስ ተገድዶ እስከሆነ ድረስ ነስ ቁረና አንቀስ ነው ያለው። ስለዚህ አንድ ሰው እንዳይከፍር መዋኒዎቹ ጅህልና ብቻ አይደለም። ወላሁ አእለም እዛከላ ራን ኡስታዝ፣ እነዚህ ሰዎች ጋር መማር እንዴት ይታያል? ላበዛኛ እነዚህ ሰዎች ጋር ሂዶ ተፍሲርም ሆነ ሌሎች ኪታቦች መማር እንዴት ይታያል? እነሱ ጋር መማር አይደለምና፣ ከእነሱ ጋር መቀመጥም አሰላሙ አለይኩም ልነሱ ማለትም አይቻልም። የነዚ ያልኩት እነዚህ ንኞቹ ማን ነዛ? አሁን ሽርክ ላይ የሚወርቁ ባጥ ላይ የሚወርቁትን ነው አላሳብሽ ወይስ የትኞቹ ነው? ኖ ኖ ሽርክ የሰራ ካፊር ነው ወለው ካነ ጃሂላን የሚሉ ሰዎች እንደነዛ አይነቶቹን እንግዲህ ማን ነበረ ሲ ከቀደምቶች ውስጥ ያጎቱ ልጅ ይመስለኛል። እንትን ነበረችና ነው ኸዋርጅ ነበረችና፣ እናም እሷ ጋር ሄዶ ምን እሷን አግብቶ ሊመልሳት አግብቷት ወሰደችው፣ ወሰደችው ወደዛው ማለት ነው። ስለዚህ ጀሊስ ተቀማማጭን የሚመስለው እና እነዚህ ሰዎች ተክፊሪ ናቸው፣ ሙብተዲዕ ናቸው ል ናቸው ማለት ልክ ቅድም እንዳልኩት እዚህ ጋር ስለማንችል ይሄ አካሄዱ ወደዛ ያዘነበለና ወደ ነገራቶቹን አክርሮ ወደ ሌላ ጣቢያ የሚገባ ስለሆነ ከእንደነዚህ አይነት ሰዎች ራቅ ብሎ ወሰጥ የሆኑ በተክፊር ጉዳይ ላይም ሆነ በኢርጃዕ ጉዳይ ላይም ወሰጥ የሆኑ እንደው አላ ጥላቅ ይህ ሙስሊም ከሆነ ሰውዬው አይ ከፍርም እንደፈለገ ቢያደርግ የሚል ሙርጃ አካሄድም ሳይሆን እንደገናም ደግሞም ሽርክ ሰራም የኛው ሁጃ ማቆም የለም እንደዚህ ካለ በቃ ካፊር ነው እያለ እያከፈረም ከሚሄድ መካከል ላይ የሆኑ በዋብጥ ሸሪዓ ማለት ነው ለ ተወፍሮ ሩጥ ወንትፋውል መዋኒዕ ይከፍራል ተወፍሮ ሩጥ ወንትፋል መዋኒዕ ሙብተድ ይሆናል እንደዚ የሚያስቀምጡ የሚሄዱ ጋር ፈልጎ ከእነሱ ጋር መቅራት ነው። ወላሁ አለም። መረባሻሉ ጀዛኩሙላህ። አንድ ጥያቄ አለ። አ አብደላ አንድ ሰው በግልጽ ሽርክ እየሰራ እያየ ነው፣ ምን እንበለው? በግልጽ ሽርክ እየሰራ እያየ ነው፣ ምን እንበለው? መቼም ሙስሊም አንለውም። በግልጽ ሸህሩል አክበርን እየሰራ ነው እና ምን እንበለው ነው፣ የግድ እንዴት ነው፣ ምንድን ነው ይሄ ሰው? ማለጁ ተየጥያቄው ነው። እሺ ሽርኩል አክባርን እየሰራ ነው እና ምንድን ነው የሚሆነው፣ ሰውየው የሚሆነው ሰው እየተናገርክ እኮ ነው ወንድም። ወተቼ ወዴት ነው እየሄዳችሁ ያላችሁት? ግን እየገለጽኩላችሁ እኮ ነው። መረጃ ልስጣችሁ እስቲ። አንድ ሰው አንድ ሰው ግልጽ የሆነ ኩፍር ነው አለ የተባለው? ግልጽ የሆነ ክህደቶች ውስጥ ካደረገውና ነቢያችን ሳያከፍሩ ባለፉት ጉዳይ ላይ ባስቀምጥላችሁ፣ የሙሳ ህዝቦች ልብ በሉ፣ የሙሳ ህዝቦች አንድ ሰው ከአላህ ውጭ ባለ ቅድም ተምረና አለ ለተውሂድ ጉዳይ ላይ ከአላህ ውጭ ያለ ይጠቅማል፣ ይጎዳል፣ ከአላህ ውጭ ያለን አምልኮት መስጠት ይቻላል፣ ወደ አላህ የሚያቃርበንን መቃረቢያ እንፈልጋለን ብሎ በልብ መቋጠር ኩፍር አይደለም።

ከውሃው እንዳለፉ ምን የሚያደርጉ አዩ? የሚያመልኩ የተለያየ አምላኮች ብለው የሚለምኗቸው የሚያመልኳቸውን አስቀምጠው ሲያመልኩ አዩቸው። ከዛም በኋላ ምን አሏቸው? ኢጃአልና ኢላሃን ከማለሁም አሊያ አድርግልን፣ ለነሱ አማልክት እንዳለላቸው ለኛም አምላክ አድርግልን ሲሉ ኢብራሂም ሙሳ አለይሂ ሰላም ኢንኩም ቀውሙን ይሽ ምንድን አላቸው ተጅሃሉን መሀይሞች ናቸሁ እናንተ አላቸው። እናንተ ጃሂሎች ናችሁ አላቸው። የነቢዩ ሰለላሁ አለይህ ወሰለምም ሀዲስ ማንነበረ ሀዲሱ ሲድራ መሰለኝ የሚለው ወላሁ አእለም ሀዲሱን ነቢያ ከሪም ሰለላሁ አለይህ ወሰለም በእስልምና ላይ አዲስ የሆኑ ሰዋቦች ሁና ሀዲስ አህዲን ብል ኩፍሪ ነው የሚለው ዛፍን ዛሬ እኛ እናቶች አባቶች የሚያደርጉት ማለት ነው። ቆሌ እያሉ የሚሰቅሉ በረከት የሚፈልጉ ቅቤ የሚቀቡት፣ የተለያየ ነገር የሚያደርጉት። አብዋቅድን ለይቲ ጃዛክላ ር ሀዲ አብዋቅድን ለይቲ ባረከላ። ልክ ነቢዩ ሰለላሁ አለይሂ ወሰለም በሆነ ዛፍ ላይ፣ በደንብ ልብ በሉ፣ ይህና ሀዲቱ ሰዎች አያስተውሉትም ብዬ አስባለሁ። ሀዲቱን በሆነ ዛፍ አጠገብ አርፉ አለፉ። ያኔ የኖጡና አለይሃ አስሊታሁም ሲሉ መሳሪያዎቻቸውን ይሰቅሉባታል። ሲባል አልገባቸውም። አንዳንድ ወንድሞች ያስባሉ፣ አንዳንድ ሁኔታችላይማ የሰማበት ሁኔታ ነው የሚሰቅሉበት እኮ እዛ ዛፍ ስር የተሰቀለ እዛ ዛፍ ላይ የተቀመጠ በረከት አለው ብሎ ያስባሉ። ድል ይሰጣል ብሎ ያስባሉ። ያኔ ዛፍ ስዶ መሰብሰብ ዘዛፍ ስዶ መሳሪያቸውን መስቀሉ ጦርነት ላይ እንዲያሸንፉ ኃይል ያደርግልና ብለ ያስባሉ። ምንድነው ይሄ? ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሷቦቹ ጋር እየሄዱ ምን አሉ? ሷቦቹ ኢጃአልላና ዛተ አንዋጥ ከማ ለሁም ዛተ አንዋጥ ለነሱ መስቀያ ዛፍ እንዳለላቸው ለኛም መስቀያ በረከት የሚፈልጉበት ዛፍ ማነው አድርጉልኛ አሏቸው። እናንተ ከዳችኋል? አላሏቸው ነብዩ ሰለሰለም አላሁ አክበር እነሱነ እነኩም ቁልቱም ከማ ቃለት በኑ ኢስራኤል ሙሳ እል ለና ኢላህን ከማ ለሁም አሊያ ዛሬ ዛፍ ላይ በረከት እየፈለጉ አቴቴ ጨሌ እያሉ የሚሰቅሉ ሰዎች አምላክ አድርገው እንዳመለኳቸው፣ ይሄው ቁርአን አንቀጽ ነብያችን ፈሰሩት። ማት ነ እል ለና ላህን ከማ ለሁም አሊያ እነዚህ ምንድ ነው ያሉት? መስቀያ ዛፍ ነ እነዛንኞቹ አምላክ አድርገልን ያሉ። ስለዚህ በረከት ፈልገ ዛፍ ስር ደመልከስከስና መቀባባት አምላክ አድርገ መያዝ ነው። ያም ከመሆኑ ጋር ነቢያችን ግን ካፊሮች አላሏቸው። ያንኛው ደግሞ አሁንም ከሞትኩኝ ከሞትኩኝ አቃጥሉኝና አፈር አቃጥሉኝና የኔን ዱቄት ኮንኩ አመድ ኮንኩ በኋላ ያንን አመዱን አንስታችሁ በትኑት ያለው ሰውዬ መጨረሻ ላይ ያለው መውቀፍ ምንድን ነው? ሀዲሱ ቡኻሪ ላይ ያለ ሀዲት ነው። ለኢን ቀደረላሁ ዓለይ አላህ ተቃጥዬ አመዱኜ ከተበተንኩ በኋላ ሊቀሰቀሰኝ አይችልም ብሎ ማሰብ ኩፍር ነው? ኩፍር አይደለም? ጥያቄ ነው። ይህን ጥያቄ በደንብ አድርጋችሁ ያዙ። እየጠየኩ ነው ያለሁት፣ የሚመልስ ግን አላገኘሁም እስካሁን። ነቢያችን ሰለላሁ ዓለይሂ ወሰለም ይህን ሀዲስ ቡኻሪ ላይ ነው ያለው። የተወራው አንድ ሰው አላህ ተቃጥዬ አመድ ሁኜ ከተበተንኩ በኋላ ማንም አላህ ሊቀሰቀሰኝ አይችልም፣ ወይም አውሬ በልቶኝ ሰውዬ አላህ ሊቀሰቀሰኝ አይችልም፣ ተቃጥዬ ዱቄ አመዴን በየባህሩና ና በየየብሱ መሬት ብበተን አላህ ሊቀሰቀሰኝ አይችልም። ያኔ አላህ ሁሉን ነገር አይችልም ማለት ክፍር ነው? ክፍር አይደለም? አላህ ሁሉን ነገር አይችልም ማለት በጣም አጠር ባለቃል ማለት ነው። አላህ እነ አላህ ዓላ ኩል ሸይን ቀዲር ብሏል። ኩፍር ነው? አላህ ሁሉን ነገር አይችልም። ማለት ኩፍር ነው። ኩፍር አይደለም። ዋልሕ ነው። አላህ የውም ልቅያማ ሰዎችን መቀስቀስ አይችልም ማለት ኩፍር ነው። ኩፍር አይደለም። ስለዚህ ይህ ሰውዬ ምን አለ? ሸከፈ ፊ ቁድረቲላህ አላህ ሊቀሰቅሰኝ አይችልም፣ እነዚህ ከተቃጠልኩና ከተበተንኩኝ ብሎ አሰበ። ከዛም በኋላ አላህ ስብሓነሁ ወተዓላ ባህሩን አዘዘ፣ መሬቱን አዘዘ፣ አነሳው ምንድነው አንተ ባሪያዬ ለእዚህ የቀሰቀሰ ያነሳሳ ሲለው፣ ሽየቱ ያ ረቢ ገፈረ አላህ ለሁ። አላህ በቁርኣን ኢነ አላህ ከሀዲያኖች በመርፌ ቀዳዳ ግመል እስኪያልፍ ድረስ የከሀዲያኖች ጀነት አይከጀላቸውም። ይሄ ሰውዬ ከሀዲ ነበረ። ይሄ ሰው ከሀዲ ነበረ። እንዴት ታዲያ ገፋረ الله له كيف يعني كيف على كل مؤمن ይሄ እንደዛ ነው። ወላሁ አለም። ይሄ እኛ መስክም አይደለም። ወንድም እህቶቼ፣ እንደኔ እንደዛ የጥያቄዎች ላይ ብዙ ባትሽከረከሩ ጥሩ ነው። እንደዚህ የምትሽከረከሩ ሰዎች ደው መጨረሻቸው ሀላክ ነው የሚሆነው፣ መጨረሻቸው ጥፋት ነው የሚሆነው። እናት አባትን ምከራስ፣ አስተምር إبراهيم عليه السلام ግልጽ የሆነ ካፊር አባቱን ያ አባቴ እያ ነበር ሲለምን የነበረው። ነቢያችን አጎታቸውን ግልጽ የሆነ ካፍር የነበረውን ሙሽሪክ የነበረውን ያ ዓም እያሉ ነበር ሲለምን የነበሩት። አንተም ዛሬ እናቴ ሆይ አባቴ ሆይ እያልክ ለምናቸውና ምከራቸው፣ አባብላቸው ወደ እስልምና ጠቁማቸው። ከዛ ውጭ ካፍር ነው፣ ካፊር አይደለም፣ ሙሽሪክ ነው፣ ሙሽሪክ አይደለም፣ ይሄ የውመል ቂያማ አላፊት ዋጋ ያስከፍላል። ደረጃ እዛ ሲደርስ ዒልምሽ እዛ ሲደርስ ዒልምህ እዛ ሲደርስ በለው። ግን ዒልምህ እዛ ሳይደርስ ገና አንተ ሼህ ማን ነበር ይህን ያሉ? አቡ ሼህ መሐመድ አማን አልጃሚ ራሂመሁላህ። እስሉት ሰላሳ ይቀራና አለ። ቅድም እራሱ የሰማሁት ነበር፣ ወላሂ ወንድማችን አቡ ሁዘይፋ ለቆታል። ዱባይ ያሉ ሼህ መሐመድ አማን አልጃሚ ንግግሩም ማለት ነው። እስሉት ሰላሳ ይቀራና አለ። ከዛ ጥግ ይዝና አከሌ ካፊር ነው፣ አከሌ ሙሽሪክ ነው፣ አከሌ ሙብተድዕ ነው፣ አከሌ ሲል ይቀመጣል። አረ፣ ለራስህ ዘን ለኸልቁም እዘን አለ። ለራስህም ዘን ለኸልቁም ገና ገናን ለጥፋት ራስን አታዳርግ። እሺ፣ ሱሱ ገስት ላኪ ጥያቄ ያለች ሲነበር መግባት የማችሉ በጽሁፍ ጻፉና ወይኔ ወይ አቡ ሙአዝ እናነባለን። ተረዳሉ ጨረሳችሁ። ይህ መሳሪያ ከተነሳ በነገራችን ማለት ብዙ ጊዜ ሰውን ያጋትታል። ሰው ወደ እንደ እንትን እንደ እሳት እራት እንደ እሳት ላይ መሽከርከርን ይወደዋል። ፋፊ ገብተሻል ጠይቄው ለነገ ያስቀምጡበት ቃ ጥያቄ ከሌላችሁ እኛ ምን ነውጣ ስንት ጊዜ ነው አቡ አብደላህ ያው መቼም ወደዚህ ወደ ምንድን ነው ያው መቼም እንትኑን ሳሰሙ አትቀርምና ያው ከስር እነ ሳራ እየጻፉ ነውና ያው አንዳንድ እዚህ እህቶቻችን ያው በሚልኩት ብር የተገዛ መሳሪያ ነው ሙስሊሙም ያልቀው፣ እና ስለዚህ ከስር ምንድነው፣ እስኪ ትንሽ በዚህ ጉዳይ ላይ የምትለው ነገር ካለ እንደ ወቅት ወይም ጉዳይ ስለሆነ ወይ አጓዩ ምክንያቱም ምንድን ነው የሞተው ሙስሊም ነው እና ያው አምስት ሰዎች ናቸው የሞቱት፣ ኢማሙም ጭምር ሙአዚኑ፣ ምንም የቀራቸው የለም? እስኪ በዚህ የምትለው ነገር ካለ እናንተ ብር የምታዋጡ ሰዎች እ ያው መሳሪያ ሊገዛበት